ኮትኩቲ የሆነ ነገር ብዬ ማስረዳት አልችልም። አንዳንድ ጊዜ የሆነ ሰው ተነስቶ ስላወራ ብቻ የሚታመን ከሆነ የሆነ ሰው ተነስቶ ስለ እኔ የሚያብራራ ከሆነ ወይ አብሮኝ ብቻ ፎቶ ተነስቶ የሆነ ነገር ስላወራ እኔ ህይወት ላይ ምንም አይነት ተጽዕኖ ሊያሳድር አይችልም። ስለዚህ አንዳንዶቻችሁ ሁላችሁም በተረጋጉ ደስ ይለኛል። ምናልባት እኔ ስለ ነፂ መጥቼ ሚዲያ ላይ መናገር አልፈልግም የትኛውንም ነገር በቃ በጊዜው ቆንጆ ታይም ማሳለፍ ያለውኝ ግን ደግሞ ማያግባባን ሀሳብ ነበር። ተለያየን አለቀ። ለሷን መጥፎነት መጥቼም መናገር አልፈልግም። ለእኔ ጥሩ ነበረች በጊዜው፣ ግን ደግሞ በመሀል የተፈጠሩ ብዙ ክስተቶች ነበሩ። አላግባሁም ብዬ ዝም ብዬ ምናምን ምናምን አልፈዋል። ከአሁን በኋላ ግን እንዲቻ አንድ እርምጃ እንዲራምድ አልፈቅድለትም። ሳንስማማበት ነው የምልህ። ነገሮችን እኔ ከዚህ በፊት ሳላምንበት ወይም ደግሞ ሳንነጋገር ነው እየተደረገ የነበረው። እስከ ዛሬም የተፈጠሩት ግጭቶች ምክንያቱ ያነበረ። አሁን ግን ይህ ነገር እንዲፈጠር ስለማልፈልግ እንዲሁም ደግሞ እሱም የገባውን ቃል ልፍ ዝንፍ እንዲል ስለማልፈልግ እዚች ጋር የሚሆነውን የማይሆነውም እንዲቀባጥር ስለማልፈልግ ሰማኛ አይደለም። ተግባብተን ወይም ተነጋግር ነው መሄድ ያለበት። እሺ። ማለት ይሄ አሁን ከወጣው ከወጣው ውጭ ምን የተለየ ነገር አይተች ነው እንደዚህ ማለት? አቤል እሱን ይውለ፣ ለአንተም ቅርት አርግልኝ። ለአንተም እዚህም ጋር ማውራት አይጠበቅብኝም ነበር፣ ነገር ግን የተላኩልኝ ቮይሶች አሉ አይሆንም ቪዲዮ አለ ኢቨን እሺ አልፈልግም ይህንን መናገር እዛ ሄዶ አግኝቷታል እኮ ይህ ምን ማለት ነው በምን እርግጠኛ ሆንሽ ማለት እንዳገኛት በምን እርግጠኛ ሆንሽ ሩታይ ቤተሰብ አብርሽ ግን ጉደኛ ሰው ነው ውስጡ አይገኝም የምር ውስጡ አይገኝም ይህ ሁሉ ለምን መደበቅ ለምን አስፈለገ ከነፂ ጋር ደግሞ መገናኘት ለምን አስፈለገ? መጻጻፍ ለምን አስፈለገ? ዱባይ ላይ ሆኖ ለምን መውራት አስፈለገ? ይህ ሁሉ ሩታን ለምን መደበቅ አስፈለገ? ግልጽ ነገር ለምን መውራት አልፈለገም? ይህ ሁሉ ለምንድን ነው የሚሸፋፍኑ? ይሁን በቃ፣ ምንም ነገር እንዳልተፈጠረ ሰሆኑ ነው ጨራሽ የሚያወራው ቤተሰብ። እኔ በጣም እየተናደድኩ ለምንድን ነው ባለትዳር ሰሆና። እሺ በፊት እሺ ነፂ ትክክለኛ ፍቅረኛ ናት፣ ከፍቅር በፊት ፍቅረኛ ናት እያሉ ነው ብዙ ሰው ማለት ነው። እና ስለዚህ በቃ ያለፈ ታሪክ ነው አይደለ? ያለፈ ታሪክ ከሆነ ከነጺህ ጋር ደግሞ ማገናኘት ለምን አስፈለገ? ማውራት ያስፈለገ? ሩተ ያናድዳት ይሄ ነው በቃ ይሄ ነው። ቪዲዮ ድረስ ተልኮለት ማረጃ ሁሉ ከሷ ጋር የተጻጻፈ። ሩታ ማረጃ ይዛ ነው እንግዲህ የምታወራው እንጂ ከመሬት ተነስታ አብርሽ ላይ አልተናገረችውም። አንዳንድ ሴቶች ደግሞ ምንም ነገር ሳታዩ ሴት ልጅ የሆናችሁ ሴት ልጅ ላይ የምትፈርዱ ሰዎች አላቸው ማለት ነው። እናንተ በሩታ ቦታ ስትሆኑ ምን ትሆናላችሁ? እስኪ መልስጡ። እስኪ አብርሽ ግን ጥፋቱን አውቆ፣ አንድ ቀን የራሱን ጥፋት አውቆ አይናገርም። ለምን እንደሆነ አላቅም። በዚህ ሰዓት እኮ እኔ ጥፋት አጥፍቻለው፣ እሺ ሩታ ይቅርታ አድርጊ፣ ያለው አውርቻታለው ብሎ ለምን ግልጽ አይናገርም? ይህ ሁሉ ማሸፋፈን ለምን አስፈለገ? ምንም ነገር እንዳልተፈጠረ ነገር ሆኖ በቃ እኔ መመለስ አለብኝ ወደ ቡታየራ ማለት ምን ማለት ነው? እዚ ጋር ነፍሰ ጦርነት ሩታ ማለት ነው። በዚህ ሰዓት እኮ ሰው ያስፈልጋታል፣ ሆናን ለመናገር ማለት ነው። ለምን በዚህ ልክ ለምን ሩታ እንደዚህ ልታደርግ ቻልክ? ሴት ልጅ ናት እኮ ነፍሰ ጦርናት። ስለዚህ መንገድ አይፈቀድለትም ተብሏል። ስለዚህ በዚህ ልክ አንተ እንደዚህ ለሩታ ብታስብ ከሆነ ከድሮ ፍቅረኛ ጋር ተገናኝታ መወራል ለምን አስፈለገ? እኔ ገረምኝ። ይሄ ነው ብዙ ሰው የተናደደ ይሄ ነው። ሁሉም ሰው እኮ ፈርዷል፣ በቃ ይሄ እያለፈ ታሪክ ነው ያሉ ሁሉ ሰው ፈርዷል። በቃ እዚ ጋ አንቴ ከእሷ ጋ ዱባይ ሆና ከእሷ ጋ የምታወራ እዚ ቡታ የራ ከርክ በኋላ ስለተገናኘ ሩታ ይሄ ነው በቃ ይሄ ነው በቃ እያስጠራጠራት ማለት ነው ስለዚ። ግልጹን ነገር መናገር ነበረበት ከመጀመሪያ ማለት ነው። እነዚህ ያንተ ፍቅረኛ ከሆነች ከመጀመሪያ መናገር ነበረበት ብዬ ነው ማስበው። አብርሽ ጥፋተኛ ነው። ጥፋቱን አውቆ ነገሩን በቃ መረዳት አይፈልጉ። ሁሉም ነገር በንዴት ነው በቃ የሚሄደው፣ በንዴት ማለት ነው። በራሱ ብቻ ነው እኔ ልክ ነኝ ነው የሚለው ብዙ ጊዜ ማለት ነው። እና አንዳንድ ጊዜ ደግሞ እውነት መናገር አለብንም ማለት ነው። እውነቴ ነው ምላችሁ እና ሩታ አዛዘነኛለች። ነፍሰ ጡር ናት። እኔ ምስኪን አዛዘነች እግዚአብሔርን ፊቷ እንዴት እንደተቀየረ በአንዷ አስባችኋል። በዚህ ሰዓት እኮ ሩታ እኮ ቁጭ የምትልበት ሰዓት ነው። ለመናገር እዚህ ጋ ታላቋን እየቷ መጥራት አልፈልግም። እሷም የራሷ ህይወት አላት፣ ትዳር አላት። አይሜም የራሷ ነገር አላት። እኔ ማንኛውም ሰው መጥራት አልፈልግም። ግን አብርሽ ለእኔና ለሱ ብሎ ነው እኔ የላኩ ለሳምንት እዛ ሊቆይ እኔ የፈቀርኩለት እንደዛ እንደዛውን ፈቅጄ እሱ ግን ከሷ ጋር የተገናኘ ብላ ሩታ የተናደደች በዛ ነው። አሪሽ ጥፋተኛ ነው። ሁሉም ነገር ለምስትክ እውነተኛ ነገር መናገር በቃ ባልና ምስት ለምን ታዳ። ስለዚህ አሮሽ ጥፋተኛ ነው። አሁኑም ጥፋቱን አውቆ ጨራሽ አላመነም ማለት ነው። ምንም ነገር እንደ ምንም ከልጅቷ ጋር ምንም እንዳልተፈጠረ ነገር ሆኖ በቃ ያለፈ ነገር ነው፣ ያለፈ ነገር ነው ብሎ ነው በቃ ነገሮቹ ሸፋፍኖ ማለፍ የሚፈልገው ማለት ነው። እና ሩታ ደግሞ እዚያ እኔ ሚዲያ ላይ መውጣት አልፈልግም ማረጃ አለኝ። ሩታ ዋሽታ ነው ታዲያ እንደዚህ ነገር የምትናገረ? እንኳ ሩታ ተረጋግታ እኮ ነው የምታወራ። አብርሽ ግን መረጋጋት አልፈለገም ማለት ነው። ጥሎን የሄደ እውነት ለመናገር አቤል እንዶ ተከትሎ እየሄደ ነበር። ከዛ መጨረሻ ላይ ሩታን ይዞ ሄዱ። ስለዚህ ለምን በዚህ ልክ እነዚህ ግን እግዚአብሔር የስራሽን ይስጥሽ። አንቺም እኮ ራሷን ትዳር ይዛለች፣ አግብታለች። የትምህርት ውጤት ሳ ይመጣላት ሲቀራ አገባች፣ ወለደች፣ እያሉ የሆነ ልጅ ሲያወራ ነበረ። የኔ በቃ እኔ አውጣለሁ ምስጢሩ ምናምን እያለ ነበረ እኔ የነጽ ባልነኝ ብሎ ሲናገር የነበረ እንዶ ሁለት ልጆች እንደዚ እንደዚህ ቪዲዮ ሰርቶበታል። ስለዚህ ነዚህ ባለትዳር ናት፣ ልጅ ወልዳለች፣ ልጅ አላት ስሉ ቪዲዮ ሲቀባበሉ አይቻለሁ። ዛሬ ሁለት ቦታ ነው ሶስት ቦታ እንደዛ ነው። ስለዚህ ነዚህ ባለትዳር ናት። ስለዚህ ነዚህ አሁን ደግሞ ባለትዳር ሆነሽ አግብተሽ ልጅ ወልደሽ ከዚህ በለጠ አንቺ ካሮሽ ጋር ነው እንዴ ወይስ ሀብት ፈልገሽ ነው? ሩታ እኮ ቁሳቁስ ሳይሆን ገንዘብ ሳይሆን ንጹህ ፍቅር ብቻ ነው የምትፈልገው ማለት ነው። እንደዛ ብትሆን እኮ ድሮም ካርሽ ጋር አትጠቀም ነበር ለገንዘብ ብቻ ብትመጣ ኖሮ ማለት ነው። ሩታ የምትፈልገው ፍቅርና ፍቅር ብቻ ነው፣ ንጹህ ልብ ነው ያላት። እግሯ እርጥብ ነው አለ። እውነት ነው የሩታ እግር እርጥብ ነው። ስለዚህ እዚህ ጋር የነፂ ስራ ነው። ነፂ ይሄ ሁሉ ሚዲያ ላይ ባታመጣ ይሄ ሁሉ አይፈጠሩም። ሩታና አብርሽ ማይጣሉ የስራሽን ስጥሽ። ስለዚህ አብርሽ ልክ ወደ ቡታ ያራሲ ልክ ወደ ቡታ ያራሲ ሄድ ነገሮቹ እንደዚ ይፈጠራሉ። ለምን ትላለች ሩታ፣ ባለፈውም እንደዛ ማለት ነው እና ብቻ ይከብዳል። ቤተሰብ አልቤተሰብ እኔ እንጃ። ሩታ በጣም አሳዝነኛለች። ምን ለመናገር ማለት ነው። እንኳን በቃ አንድ ላይ እኔድ አይሆንም። አትሄጂም ለአቤላ ወደ ቤት ይዛ ሄዳ እኔ ወደ ቡታ ሄራ ሄደ ሩታ ካልፈቀደች እንዴት በግዴታ ነው ሁሉም ነገር ማድረግ? የምትፈልጉ ባልና ሚስት ከሆናችሁ እኮ ተነጋግራችሁ ራሳችሁ ነገሮችን ፈታችሁ ተስማምታችሁ ወይም መሄድ አለበ እንጂ ሩታን ጥላ አንተ ይሄን ነገር ያደረግ። ሩታ ምንን አምና ምንን እምነት ኖሮ ነው ታዳ? አንተ የምታምነ አንተ በስነ ስርዓቱ መስተክን ካላሳማንክ፣ እሽ ሩታ ምንን አምና ነው አንት የምጠብቀው? እዚህ ጋር ነፍሰ ጦርናት። እውነት እስኪ አንዳንዴ ለሩታ ተረዱ። እውነት ለመናገር ለስድብ አትሮጡ። በቃ ሴት ልጅ ሆናችሁ ለስድብ አትሮጡ ታረጋጉ ትንሽ ማለት ነው። እና ሩታ በጣም አሳዝናኛለች፣ እውነት ለመናገር ከባድ ነው። በዚህ ሰዓት ነፍሰ ጦር ናት። እኔ እንጃ ምን ማለት እንዳለብኝ አላውቅም። ብቻ ቤተሰብ ጊዜ ተበላሽቷል። እውነት ጊዜ ተበላሽቷል። ግን ሩታ እራስሽን ብታረጋጊ ጥሩ ነው ብዬ አስባለሁ። እራስሽን ባት ጎጂ በአንዴ ፊቷን እንዴት እንደተቀያየረ። ሩታ በጣም ነው የተናደደች። በዚህ ሰዓት እኮ እንዴት አስፈልጋትም። ሩታ በዚህ ሰዓት ማለት ነው። ግን ነገሮቹ ያናድዳል። ሳትፈልጉ ነው የምትናገሩ። ስለዚህ ሩታ ላይ መፍረድም ይከብዳል። ግን አብርሽ ጥፋተኛ ነው፣ በደንብ ጥፋተኛ ነው። ይህ ሁሉ ለምን ሩታ ደበቃት? ለምን ይደብቃታል? እውነቱ አይናገርም። ብቻ ይከብዳል። ነፂ ግን ፈጣሪዬ፣ ስራ ሽንስጥሽ ይህ ሁሉ ያንቺ ስራ ነው የአንቺ ስራ ነው። እነዚህ ልጆች ህይወትን በጥብጠሽ እህ ምን ምንድን ነው የምታገኝ? ምንም የምታገኝ ነገር የለም አንቺ ወይ እንደዚህ ብታደርግም የእነሱ ህይወት ብታበላሽም ከአንቺ ጋር አይሆኑ። ገባሽ አይደል? ስለዚህ እዚህ መተሽ ያለቃቀሽ ምንም የሚመጣ ምንም የሚጨመር ነገር የለም። ራሽ ነው የምትጎጂ እንጂ። ራስሽን አስከበሪ፣ ሴትነትሽን አስከበሪ። እና በጣም ነው የሚደብረው። እውነት የሴት አሰዳቢ እንዳንቺ ሴት ነሽ። በዚህ ልክ እንዴት እንጃ፣ እኔ አላቅም። ወንድ ጠፋ እንዴ? ወንድ ጠፋ ወይስ ምንድን ነው? አግብተሻል፣ ተብለሻል። ያንችም ጉድ ጉድ ጉድ ብቻ ስሙ። የሷ ማረጃም ይወጣል እያለ ነበር ልጅ ማለት ነው እና ስለዚህ ጉዱ ገና ገና ብዙ ነገር ይወጣል። ቤተሰብ ጠብቁ፣ ገና ብዙ ነገር ይወጣል። አብርሽም እኮ ብሏል እኮ ከሷ ጋር ሌላ ቦታ ሚሄድ አለ፣ ብዙ ከዚ ሌላ ብዙ ነገር ሊወጣ ይችላል አለ። ስለዚህ በፊት ያለፈ አልፈዋል፣ ግን አሁን እንደ ተገናኛችሁ ኢመናው ማለት ነው። ከነ ጋር ተገናኛችሁ እንደ አወራ ማመን አለበ ማለት ነው። እዚህ ጋር ለሮታ ግልጽ መናገር አለበ። ከተገናኘ ተገናኘ አው ግልጽነቱን ነገር መናገር ነው። ከእሷ ጋር ተለያየን፣ አልሆንን ተለያየን አሉ በቃ ግልጽነቱን መናገር ነው። ሩታ አትጉዳ፣ ለሩታ ተራዳ፣ ተነጋገሩ። ነገሮቹ ፊቱ እንጂ በንዴት ምንም አይሆንም። በንዴት ምንም ልት ምንም ልታደርገ ምንም ልታስብ አይቻልም። እና አብቻ ይከብዳል፣ ቤተሰብ ይከብዳል። ግን አሁን ላይ እያዛዘነች ያለችው ሩታ ናት። ይህኔ ምስኪን እና ብቻ ከባድ ነው። ቤተሰብ እኔ አላቅ ምን እንደምል ማለት ነው። ቤተሰብ ግራ ያጋባል። ብቻ በአሁን ሰዓት ላይ